አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ውድ እና የተከበሯቸው የፖዝ ቤተሰቦች ሰላም በያለው አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትረፍ ይበልል ኢንሻላህ። ዛሬ ደግሞ ስለ ተውበት ክፍል አንድ በሚል ጀመጥቻለሁ። ለምታባሩ ሀብት በሙሉ ጀዛኩሙላሁ ኸይራን ከልብ ነው ማመሰግነው። ተውበት፣ ይህ አባባል በአረበኛ ተውበት ከሚለው ቃል የመጣ ሲሆን ትርጉሙም እንስሐ መግባት ማለት ነው። ስለዚህ ተውበት አላህን መለመን ማለት በእስልምና እምነት ውስጥ ትልቅ ቦታ የሚሰጠው ተግባር ሲሆን አንድ ሰው ከሰራው ወንጀል ወይም ስህተት ተጸጽቶ ወደ አላህ መመለስና ይቅርታን መጠየቅ ማለት ነው። ተውበት የሚከተሉትን ያካትታል። አንደኛ መጸጸት፣ ለተሰራው ስህተት ወይም ኃጢአት በእውነት ማዘን እና መቆጨት። ሁለት መተው፣ ወንጀሉን ወደ አውኑ ማቆም እና ወደፊት ላለ መመለስ መወሰን። ሶስት ውሳኔ፣ ወደፊት ያንን ስህተት አለመድገም ጽኑ ውሳኔ ማድረግ። አራት መካስ ኃጢአቱ ከሌላ ሰው መብት ጋር የተያያዘ ከሆነ መብቱን ወደ ባለቤቱ መመለስ ወይም ይቅርታ መጠየቅ። አላህ ሱብሓነሁ ወተዓላ እጅግ በጣም መሀሪና ይቅር ባይ እንደሆነ ስለሚታመን አንድ ሰው በቅንነትና በእውነት ሲቶብት ወይም ንስሐ ሲገባ አላህ ይቅር እንደሚለው ሙስሊሞች አምናሉ። ተውበት ወይም ንስሐ በእስልምና ያለው አስፈላጊነት ተውበት ወይም ንስሐ ከአላ ጋር ያለውን ግንኙነት እንደገና ለመግባት ቁልፍ ነገር ነው። አላህ ስብሐነሁ ወተዓላ እጅግ በጣም መሀሪ እንደመሆኑ መጠን ባሮቹ ወደ እርሱ ተመልሰው ይቅርታ እንዲጠይቁ ያበረታታል። የአላህ ትዕዛዝ ነው። አላህ ምእምናንን ሁሉ በቁርአን ውስጥ ሱረቱ ተህሪም ገጽ 6 66 ቁጥር 8 እንድህ በማለት አዟል። እናንተ ያመናችሁ ሆይ ንጹህ የሆነችን ንስሐ ወደ አላህ ተመለሱ። ለኃጢአት መማሪያ በር ነው። የሰው ልጅ ደካማ ስለሆነ መሳሳትና ኃጢአት መስራት አይቀሬ ነው። ተውበት ወይም ንስሐ ግን የተሳሳተ ሰው ወደ ትክክለኛው መንገድ እንዲመለስ እና ያለፈውን ስህተቱን እንዳጥብ ያስችለዋል። የአላህን ፍቅር ለማገኘት ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እንደተናገሩት አላህ ንስሐ በሚገቡ ሰዎች እጅግ በጣም ይደሰታል። በሀዲስ ቋንቋ ደግሞ አላህ ወደ እሱ ዘወትር የሚመለሱትን ይወዳል፣ ንጹህንም ይወዳል ተብሏል። ቅን ተውበት ወይም ንስሐ ሁኔታዎች ቀንና ተቀባይነት ያለው ተውበት የሚሆነው ከዚህ ቀደም እንደተጠቀሱት አራት መሰረታዊ ውሳኔዎች ሲሟሉ ነው። አንደኛ መጸጸት፣ ኃጢአቱን በመፈጸሙ እጅግ በጣም መቆጨትና ማዘን። ንስሐ የገባው ሰው ኃጢአቱን በአላህ ዘንድ ያለውን ክብደት መገንዘብ አለበት። ሁለት መተው፣ ኃጢአቱን ወደ አሁኑ ማቆም እና ወደ እርሱ አለመመለስ። ሶስት ጽኑ ውሳኔ ወደፊት ያን ኃጢአት ዳግም ላለመስራት ከልብ መወሰን። አራት የሰው መብት መመለስ። ኃጢአቱ የሌላውን ሰው መብት ወይም ገንዘብ፣ ክብር ወዘተ የሚነካ ከሆነ መብቱን ወደ ባለቤቱ መመለስ ወይም ከእርሱ ይቅርታ መጠየቅ ግዴታ ነው። ተውበት ጥቅሞችና በረከቶች አንድ ሰው በቅንነት ንስሐ ሲገባ በንጹህም በዚህ ዓለም ሆነ በአኼራም በቀጣዩ ዓለም ብዙ ጥቅሞችን ያገኛል። የሀጢያት ይቅርታ አላህ ያለፈውን ኃጢአት ሙሉ በሙሉ ያብሳል እና ይቅርታ ይላል። መልካም ሥራ መሆን አላህ በቅንነት ለሚመለሱ ሰዎች የሰሩትን መጥፎ ተግባር ወደ መልካም ሥራ ይለውጠዋል። ከጭንቀትና ችግር መገላገል፣ እንስሳ የሚገባ ሰው ከሚመጡበት ችግሮች እና ጭንቀቶች መውጫ መንገድ ያገናኛል። እንዲሁም ባልጠበቀው መንገድ ሲሳይ ወይም እርዚቅ ይሰጠዋል። የልብ መጽዳት ኃጢአት፣ በልብ ላይ ጥቁር ነጥብ ይተዋል። ተውበት ደግሞ ያንን ነጥብ አጥቦ ልብን ያነጻል። በአላህ ዘንድ ያለውን ቦታ ከፍ ማለት ንስሐ አላህን መፍራት እና ታዛዥነት መልእክት ስለሆነ የአንድ አማኝ ቦታ በአላህ ዘንድ ከፍ ያደርገዋል። ንስሐ መግባት ጊዜ ሁልጊዜ ሁልጊዜ ክፍት ነው። ነገር ግን ነፍስ ወደ ጉሮሮ እስክትደርስ ሞት ከመከሰቱ በፊት ድረስ ብቻ ነው። ጉሮሮ እስክትደርስ ወይም ሞት ከመከሰቱ በፊት ስለዚህ አንድ ሰው ስህተት እንደሰራ ወደ አሁኑ ወደ አላህ መመለስና ተውበት ማድረግ ይኖርበታል። ሶላት አልተውበት አንድ ሙስሊም ኃጢአት ከሰራ በኋላ ወደ አላህ ለመመለስና ይቅርታን ለመጠየቅ የሚሰግደው የሁለት ረካ ሱና ወይም ፈቃደኛ ጸሎት ነው። ሶላት አልተውበት የነስሃ ጸሎት አስተጋገድ። ይህ ጸሎት የሚሰገደው እንደማንኛውም ፈቃደኛ ጸሎት ሲሆን ልዩ የሚያደርገው ደግሞ ንያ ወይም ዓላማ ነው። አንደኛ ንጽህና ወይም ውዶ፣ በመጀመሪያ በትክክል ውዶ ውሃ ጥምቀት ያደርጉ፣ ከተቻለ ደግሞ በትላልቅ ሀጢያቶች ጊዜ ወይም ሙሉ ገላን መታጠብ ወይም ቁሱል ይመረጣል። ሁለት ንያ ወይም ዓላማ፣ በልብ ለአላህ ሲሉ የሁለት ረካ የተውበት ጸሎት ለመስገድ ንያ ያደርጉ። በቃል መናገር ግዴታ አይደለም። ሶስት የጸሎት አስተጋገድ ሁለት ረካ የጸሎት ሂደት እንደተለመደው ነው። አንደኛ ተክቢረቱል ኢኽራም በማለት ስግደቱን ይጀምር። ሁለት ረካ አንድ ሱረቱል ፋቲሃን አንብቡ። ከዚያም ከቁርአን የፈለጉትን ሌላ አጭር ሱራ ወይም አንቀጾች አንብቡ። ሶስት ርኩዑና ስጁድ የተለመዱትን የጸሎት ደረጃዎች ወይም ርኩዑና ሁለት ስጁዶች ይፈጽሙ። አራት ረክዓ ሁለት፣ ተነስተው እንደገና ሱረቱል ፋቲሃን እና የፈለጉትን ሌላ የቁርአን ክፍል ያንብቡ። አምስት ሩኩዑና ስጁድ፣ ሩኩዑና ሁለት ስጁዶችን ይስገዱ። ስድስት ተሸሁድ እና ሰላምታ፣ በመጨረሻ ተሸሁድን ከተቀመጡ በኋላ ወደ ቀኝና ወደ ግራ ሰላምታ ተስሊም በማለት ጸሎት ይጨርሱ። ዱዓና ስቲክፋር ልመናና ይቅርታ መጠየቅ፣ ጸሎቱን ከጨረሱ በኋላ ንስሐ ለመግባት ዋናው ጊዜ ነው።

ኃጢአት እንደተሠራ ወደ አሁኑ መስገድ ይመከራል። በተከለከሉ የጸሎት ሰዓት ወይም እንደ ፀሐይ መውጫ ፀሐይ መጥለቂያ እና ቀትር አካባቢ ካልሆነ በስተቀር በማንኛውም ጊዜ ሊሰገድ ይችላል። ዋናው ነጥብ የጸሎት ቅርጽ ብቻ ሳይሆን የጸሎት ከጸሎት በኋላ የሚደረገውን ቅን ተውበት የምንስሐና ዳግም ወደ ስህተቱ ላይመለስ የሚደረገው ጽኑ ውሳኔ ነው። ኢንሻላህ አህባቢ፣ በቀጣይ ቪዲዮ እንገናኛለን። ዛሬ በዚሁ ይበቃኛል ማለት ነው። ሰላማችሁ ይብዛልኝ። በያላችሁበት ሰላም፣ ፍቅር፣ አንድነት እና ሀገራችን እያልኩኝ ብዙ ሰነባታችኋለሁ። ሰላም ሁኑ። ልይ ሰላም አለይኩም ወራህመቱላሂ ወበረካቱ። ማረጌ አሜን።